ሰላም ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የበዓላችሁበት ሰላማችሁን ያብዛለኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የማሳያችሁ ቪዲዮ ለብዙዎቻችሁ የሚያስተምርና ጠቃሚ የሆነ ቪዲዮ ነው የማሳያችሁ አለማጣ ከተማ ላይ ፕላስቲክ ኮርስ እና ጅብስ ግድግዳ ቻክ ልሰራ ባለፈ ያሳዩዋችሁትን ቤት ገብች እስቲ ምን ምን ነገሮች እንዳስተካከልኩ ና ምን ምን ነገር መስተካከል እንዳለበት እያስተካከልኳቸውን ስራዎች ና እያስተካከልኩ ያለኋቸውን ስራዎች ነው የማሳያችሁ። ውስጥ ላይ ብዙ ያስተካከልናቸው ስራዎች አሉ። በር ላይ ምናምን እንደዚህ ውስጥ ለውስጥ የሚያልፉ በሮች ላይ እነሱን ያስተካከልናቸው አሉ። እነሱ እነሱን በእነሱም ላይ ብዙ ሰፋ ያለ ማብራሪያ አሰጣቸዋለሁኝ። ዛሬ የማሳያችሁ ከፈፍ ነው። የውጭ የቤቱ የዙሪያ ከፈፍ፣ ቤት ሰርተን እንግዲህ ጭቃ ቤት ሰርተን ከፈፍ ስንሰራ ምን አይነት ከፈፍ መጠቀም እንዳለብን ምን አይነት ከፈፍ ተጠቅመን ለቤታችን ጥሩ እንደሚሆን እሱንም አያያዥ ነው የምነግራችሁ ማለት ነው። አሁን ይሄ የምታዩት ቤት እንግዲህ እንደምታዩት ዙሪያውን ባለ 15 ከፈፍ ነው የተመተው። እንደዚህ ከለር ተቀብተው የምታያቸው ከለር ተቀብተው እነዚህ ከፈፎች አሁን ባለ 15 ናቸው። እንግዲህ ብዙ ጊዜ በተለይ በዚህ አካባቢ ላይ የምትጠቀሟቸው ከፈፎች ብዙዎቻችሁ ጭቃ ቤት ሰርታችሁ ከፈፍ ስትጠቀሙ ባለ 15 ከፈፍ ትጠቀማላችሁ። ባለ 15 ከፈፍ ትንሽ ነው፣ ለቤቱም ውበት አይሰጠውም፣ እንደገናም ደግሞ ለጥንካሬም ጥሩ አይደለም ማለት ነው። ያ ማለት ምንድን ነው? እንግዲህ አሁን እነዚህን ባለ 15 ሳንቲም ከፈፎችን ብንጠቀም ኮርኒስ ብንጠቀምለት፣ አሁን ለምሳሌ ኮርኒስ እንደዚህ ከበሮ ቤት፣ አሁን የምትመለከቷቸው እነዚህ ከበሮ ቤት አሁን ሙሉ ዙሪያውን ፕላስቲክ ኮርኒስ ይሰራሉ። እንደዚህ ፕላስቲክ ኮርስ በምንሰራ ጊዜ ከፈፉ ላይ ስለሚቀር ኮርሱ ስንሰራ ፕላስቲኩ ዝቅ ብሎ በጣም ያስጠላል ማለት ነው። ሞራ ላይ ስንወጥር ስፋ ስለሌለው ስለሌለው 15 ሳንቲም ስፋ ስለሌለው ኮርስ ለመስራት አይመቸንም። ሁለተኛ ደግሞ እንደዚህ ትንሹ ነው ለውበት አይኖራቸውም ማለት ነው። ፕላስቲክ ኮርስን ባንጠቀም ወይም ደግሞ ጅብሰም ኮርስም እናደርገዋለን። እንደዚህ ዙሪያውን ከፈፉ ከበሮ ቤትና ከበሮ ቤቱን በጅብሰም ኮርስም እየሰራ ነው እንገኛለን። ያንን ስናደርግ አሁን ከፈፉ ወደ ላይ ከፍ ብሎ ስለሚቀር ሰሙን ስናደርግ ወተታይ ዝቅ ብሎ ዝናብ የመሳብ ባህሪ ያመጣል። ፕላስቲኩንም ስናደርግ ደግሞ የመበላሸት ባህሪ ያመጣብናል ማለት ነው። ባለ 15 ከፈፍ ስንጠቀም፣ ባለ ሀያውን ከፈፍ ስንጠቀም ግን ባለ ሀያ ከፈፍ ስንጠቀም ለዲዛይን ለመስራት ለፈለግነው አይነት ዲዛይን ይመቸናል ማለት ነው። አሁን ይህን እንግዲህ እንደምታዩት ፕላስቲኩን ፕላስቲክ ኮሪስ ልንሰራ በረንዳውን እንደዚህ ከፈፉን እየነቀል ነው የምንገኘው። ዙሪያው እንደዚህ ከበሮ ቤትና ከበሮ ቤቱን ጨምሮ ነው የምንጠቀመው። ፕላስቲክ ኮሪስ ከዛ ጀምረን ነው የምንሰራው። በረንዳውም እንደዚህ ኤልሸብ ነው፣ ባለፈ ነግሬያቸዋለሁ። ይሄ ቤት እንግዲህ እንደምታዩት ሰማኒያ ሁለት ቆርቆሮ ቤት ነው፣ በኤልሸብ ነው የተሰራው። ይህን ኤልሸብ ቤት እንግዲህ ፕላስቲክ ኮሪስ ልንሰራ ስለሆነ ዲዛይን ለመስራት ስለማይመቸን ፕላስቲኩን ዲዛይን ለመስራት ስለማይመቸን ይህንን ነቅለን ባላያ ከፈፍ ልንሰራ ነው ማለት ነው። ባላያ ከፈፍ ይሄ ነው። አሁን ቀለም እየቀባ ነው ነው ቀለም እየቀባ ነው እንገኛለን። ሰፊ ነው፣ በጣም ያምራል፣ ውበትም አለው፣ ጥንካሬም እንደዛው አለው ማለት ነው። ይሄን ባላያውን ከፈፍ እንግዲህ መጠቀም የሚጠቅመን ምንድን ነው? እዚጋ ልብ ማለት ያለባቸው እነዚህ የምታዩዋቸው እንደዚህ ብረት የቆመበት ተሸካሚ ዝቅ ያለ ነው ከሌላው ተሸካሚዎች ዝቅ ያሉ ነው። እነዚህ እንግዲህ ዝቅ ባለበት ሰዓት እነዚህን አሁን ይሄ የምታዩት ይህንኛው ይሄ ከውስጥ የመጣው ይሄ የምትመለከቱት ወደዚህ ወደዚህ ጋር ይሄ እንትን ያለው ተሸካሚ የቤቱ ተሸካሚ እንጨቶች ናቸው። እነዚህ ከፍ ብለው ከላይ ሆኖ ይሄ ከታይ ዝቅ ያለ ነው ማለት ነው። ይህን እንግዲህ ይሄንን ለመሸፈን ስንጠቀም ዝቅ ያለ ስለሆነ ይህንን እንጨት ለመሸፈን ኮርሱን ስንጠቀም ባለ አስራ አምስት ከሆነ ከፈፉ ከከፈፉ ዝቅ ይሆንብናል ማለት ነው የምንሰራው ፕላስቲክ ኮርኒስ ስንሰራ ነው፣ ጅብሰም ኮርኒስ ስማድረግን በዛ ልክ ልሙጥ ስንሰራ ወደ ታች ዝቅ ይልብናል ማለት ነው። ያ ዝቅ እንዳይልብን ከፈፍ ልክ እንዳያልቅልን ግዴታ ይህን ከፍ እንዳንል እንጨቱ ይዘናል። ዝቅ ብለን እንትን እንዳንል ደግሞ ይሄ የባለ 15 ከፈፍ ስለሆነ ሊያንስብን ማለት ነው። ስለዚህ ምንም አማራጭ የለንም ይህንን አንስተን ባለ 20 ከፈፍ ላስተካክለላታል ማለት ነው የአንዴታችን በማና ጥገና የተቀበልነው ቤት ነው። በጣም የሚያምርና ቆጆ አድርገን ልንሰራላት እንደዚህ የደከም እንገኛለን። ከውስጥ ምንድግ በጣም ብዙ ስራዎች ያስተካከል ናቸው አሉ። እነሱንም እናሳያቸዋለን። በር ላይ ምናም መሰራት ያለባቸውን እነሱንም እናስረዳቸዋለን ማለት ነው። ባለሀያውን ከፈፍ ብንጠቀም እንግዲህ ዋናው ጥቅማችን ምንድን ነው? ቤታችንን በጅብሰም ኮርስ ማድረግን በፕላስቲክ ኮርስ ማድረግን ለበረንዳውን በዲዛይን ለመስራት በጣም ይመቸናል ማለት ነው። ጅብሰም ኮርስ ስናደርግ ልክ እንደዚህ ይህን በመሰለ መንገድ ቤታችንን ማሳመር እንችላለን። ያ ማለት ምንድን ነው? እስከከፈፉ ድረስ በጅብሰም ኮርስ ብንጠቀም ከከፈፉ ዝቅ ካለ ከከፈፉ ዝቅ ካለ ብን ዝናብ ሲጥል ዝናብ ወደ ውስጥ የመሳ ባህሪ ያመጣብናል ማለት ነው። ያ ማለት ጅብሰሙ ደግሞ ዝናብ ካገኘ ወደ ውስጥ እየሳበ ስለሚመጣ ይበላሻል ማለት ነው። የጅብሰም ኮርኒሱን ይበላሽብናል፣ እንዲበላሽ ያደርገዋል ማለት ነው። ፕላስቲክ ኮርኒሱም እንደዛው ከከፈፉ ዝቅ ብሎ ከተሰራ ከከፈፉ ላይ ዝቅ ካለ ብን ንፋስ ካመጣ ዝናብ ሲዘንብ፣ አሁንም ያንኛው ይህንኛውም ዝናብ ሲዘንብ ወደ ውስጥ ያስገባብናል ማለት ነው። ውሃውን ወደ ውስጥ ስለሚገባብን ያን ስለሚያደርግብን በዚህ ከከፈፍ ዝቅ ብለን መጠቀም የለብንም ማለት ነው። ባለ አስራ አምስቱ እንግዲህ ያለው ጎደሎና ክፍተት ይሄን ያክል ማንኛውንም ስራ በንሰራ ለእንደዚህ አይነት ችግር ያደርገናል ማለት ነው። ባላያውን ከፈፍ ስንጠቀም ግን 20 ሳንቲ ብርዝማኔ ስላለው አምስት ሳንቲም ያክል ወደ ላይ ከፍ ብለን ከከፈፉ አምስት ሳንቲም ር ላይ ከፍ ብለን ጅብሰሙን መጨረስ እንችላለን። ልክ እንደዚህ እንደምታዩት አሁን ይሄ ቤት ሙሉ ለሙሉ እስከ ፈከፈፍ ድረስ በጅብሰም ኮሪስ ነው የተሰራው። ከከፈፉ ግን አምስት ሳንቲም ከፍታለሁ፣ አምስት ሳንቲም ከፍታለሁ። እንደዚህ ሁኖ ከላይ ያልቃል ማለት ነው። እንግዲህ ዝናብ አያገኘውም። የፈለገ ያክል ዝናብ ቢጥል ከፈፉ ረጅም ስለሆነ ወደ ጅብሰም የመግባት አቅም አይኖረውም ማለት ነው። ይሄንኛውም የምትመለከቱት ደግሞ ፕላስቲክ ኮሪስ ነው የተሰራው። ይሄ ፕላስቲክ ኮሪሱም አሁን ሀያ ሳንቲም ነው የተሰራው በሀያ ሳንቲም ከፈፉ ነው ወር ላይ እንደዚህ እንደምታዩት ሙሉ ዝክት ብሎ ነው ከፈፉ ድረስ የተሰራው። ከውስጥ ላይ ዲዛይን አለው። እንደዚህ ዲዛይን ለመስራት ምን ይመቸናል ማለት ነው። ባለ ሃያው ስንሰራ ያ ማለት ከዚህ ወደ ውስጥ ገባ ብለን ከከፈፉ ወደ ውስጥ ገባ ብለን ስንሰራ ማንኛውንም ስራ ብንሰራ ለቤታችን አይበላሽብንም። ኮርስን ብናደርግ ደግሞ ሊበላሽብን አይችልም ማለት ነው። ወደ ላይ ካፍ ብለን አምስት ሳንቲም ወይም አራት ሳንቲም ከከፈፉ ካፍ ብለን ስለምንሰራ ውበት ይኖረዋል ማለት ነው። ያ ማለት ይሄንን መሀል ላይ ያለውን ተሸካሚ እንጨት ይሸፍኑልናል ማለት ነው። ባለ ሃያ ከፈፍ ስንጠቀም ሰርቱን ያደርግልናል። በተረፈ ደግሞ እንግዲህ አዲስ ለምታሰሩ እህት ወንድሞች ይህንን ብትጠቀሙት በጣም አሪፍ ነው ብዬ አስባለሁኝ። ባለ አስራ አምስት ሳንቲም ከፈፉን ቤታቸው ላይ ባትጠቀሙ በጣም አሪፍ ነው። ባለ ሃያውን ብትጠቀሙ በጣም ጥሩ ነው ማለት ነው። ቀጣይ ላይ እንደኛ ለቤቱም ውበት አያምርም። ሁለተኛ ደግሞ ቀጣይ ላይ የተለያየ አይነት ስራዎችን መስራት ብትፈልጉ ምቹ አይሆንም ማለት ነው። እንግዲህ እኛ ስራችንን እንደ ራሳችን አድርገን ስለምንሰራ ነው ይህንን ቤት ነቅለን እንደገና ከፈፍ አስገዝተን እየሰራ ነው። ውስጥም ላይ እንደዚህ ውስጥ ለውስጥ ያሉ የመቃን በሮችን አስነቅለን እየሰራን ዋለን። እነሱንም ኢንሻአላህ ነጋሳያችዋለሁ እየሰራናቸው እንገኛለን። በውስጥ ለውስጥ በር ላይ ብዙ የምትሳሳቱ እህት ወንድሞች አላችሁ። በተለይ ጭቃቤ ላይ ለምትሰሩ እህት ወንድሞች በጣም ትሳሳታላችሁ፣ በጣም ትሸወዳላችሁ። እሱንም ሰፋ ያለ ማብራሪያ መስጣችሁ ሆናል ማለት ነው ዛሬ። ስለዚህ ስለከፈፍ እንደዚህ አይነት መረጃ ልሰጣችሁ ወደርኩት አብዛኞቻችሁ ቤት አሰሪዎች ቤት አሰሪ እህት ወንድሞቻችን አብዛኛችሁ በሚባል ደረጃ በጣም ትሸወዳላችሁ ማለት ነው። ከፈፍ ላይ ብዙ አይነት ስራዎች ስንሰራ እንደዚህ ብዙ ጊዜ እየነቀልን የሰራናቸው ቤቶች አሉ። ያ በጣም ብዙ እየነቀልን የሰራናቸው አለ ባለ 15 ከፈፍ ተጠቅማችሁ መጨረሻ ላይ በፊኒሽንግ ስራ ልታስቡ ስትሉ የሚበላሽባችሁ ማለት ነው። እንደዛ እኩል የመንጣት እንትን ስለሌለው ዲዛይን ላለመስራት ያሸግራችኋል ማለት ነው። እንግዲህ ይህንን ባለ 15 ከፈፍ ሳንነቅል ሰርተነው በነበረ ዲዛይን ሳንሰራ ሙሉ ልሙጥ ነበር የሚሆነው ማለት ነው። ልሙጥ ከሆነ ደግሞ አያምርም፣ ዲዛይን አይወጣለትም። ጅብሰሙም ቢሆን ፕላስቲኩም ቢሆን ውበት አይኖረውም። በተለይ ፕላስቲክ ኮርኒስ የምናደርግ ከሆነ ደግሞ እንደዚህ ካፍ እና ዝቅ በሰራንበት ጊዜ ጥንካሬ ይኖረዋል። ምክንያቱም ፕላስቲኮች እየተቆራረጡ ስለሆነ የሚመቱት፣ ቆራርጠን በመታን ሰዓት ጥንካሬ ይኖረዋል። ሙሉ እርዝማኔ አድርገን በሙሉ ወጥ ባደረግነው ሰዓት ጥንካሬውን እየነጠቅነው ነው እንሄዳለን ማለት ነው። የፕላስቲክ ኮርኒሱ ጥንካሬው እየነጠቅነው ነው እንሄዳለን። በጫጭር ባጫጭሩ ሲሆን አሪፍ ይሆናል። ጥንካሬው እዛው ላይ ጠንክሮ የመያዝ አቅም ይኖረዋል ማለት ነው። ቤታችሁን ስታሰሩ አዲስ ለምታሰሩም ሆነ ገና ለምታሰሩ ማሰራት ላሰባችሁ እህት ወንድሞች ቤታችሁን ላይ መጠቀም ያለባችሁ ከፈፍ ባለ ሃያ ሳንቲሙን ከፈፍ ነው መጠቀም ያለባችሁ ማለት ነው። ባለ ሃያ ሳንቲም ከፈፉ ይኸው እንደምታዩት ይሄን ይመስላል። በጣም ሰፊ ነው፣ ያምራል፣ ለቤቱም ውበት ሰጠዋል። በጣም ቆንጆ ይሆናል ማለት ነው። እና ይህንን ለማስታወስ ነው። በተረፈ እንግዲህ አለማጣ ላይ ቆቦ፣ እንደዚህ በዚህ መርሳ ላይና ወልዲያ አካባቢ ላይ ያላችሁ እህት ወንድሞች፣ ቤታችሁን ማሳመርና ማስዋብ ለምትፈልጉት ወንድሞች አናግሩኝ። እዛውን ያለሁት በዚሁ ሰርች የላችሁ ወጣለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አሌይኩም ወረመቱላ ወበረካቱ